ዩቲዩብ ቻናል ቤተሰቦች የሀሁለ ሁሉም ትምህርት ፈላጊዎቹን ተቀብሎ ኦንላይን እንግሊዘኛ አማረኛ ሂሳብና እንዲሁም ሌሎቹን ትምህርቶች እያስተማረ ይገኛል። ትምህርት የምትፈልጉ ሁሉ በአስቀምጥነው ስልካችን በኢሞ በዋትሳፕ በቴሌግራም እንዲሁም በፈለጋችሁት ሶሻል ሚዲያ ደውላችሁ አሎ በሉን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን። ዛሬ ደግሞ እንዲሁ በፊት የፊደላትን አቅርቤላችሁ ነበር። ዛሬ ደግሞ በፊደላት እንዴት ቃላት እንደሚመሰረት ከፊደላት ውስጥ አምስቱም ፊደላቶች እያንዳንዳቸው ቃል እየመሰረቱ አሳያችኋለሁ። ከመጀመሪያው እስከ መጨረሻው በስርዓት ተከታተሉኝ። እንዲሁም በዚሁም በዚያውም ቃላትን እንዴት እንደሚመሰረት እና የፊደላትን ቅርጽ በትኩረት እያያቸው ለመለየት እና ለማንበብ በቀላሉ ይመቻችኋል። ለጀማሪዎች በተለይ ይጠቅማል። እስከ መጨረሻው ተከታተሉኝ። ሀ ሀ ና ሀና። ሀ በምታዋላ ፊደል ሀና የሚል ቃል መሰረትኩባት። ሀና ሀና ስም ወይም ናውን ተብሎ የሚታወቀው ቃል ነው። ሀና የሚባል ስም ወይም በሌላ አባባል ናውን፣ እንግሊዝኛ ናውን የሚባለው ወይም ስም የሆነ ቃል ነው የመሰረትኩበት ቀጣዩ ፊደል የምታዩት ሁ ሁ ሁ ሁኜ ሁኜ ሁና ኜ የሚባል ሁለት ፊደሎች መስርቻ ሁኜ የሚል ቃል መሰረቱበት። ሁኜ ሁኜ ሌላኛው ፊደል ሂ ሂ ሂ ጂ ሂና ጂ ብዬ ሂጂ ሚል ባለ ሁለት ሆሄ ቃል መሰረቱ። ሂጂ ዩካንጎ እንደ ማለት ነው። ሂጂ መሄድ ትችያለሽ፣ መጓዝ ትችያለሽ፣ እንደዚህ የሚለው ቃል ማለት ነው። ሀ ሀ ሀ ቅ ሀ ቅ ሀ እና ቅ የሚባል ሁለት ፊደል በአንድ ላይ አድርጌ ሀቅ ሚል ቃል መሰረቱበት። ሀቅ ሄደ ሄደ ሄና ችን ሄእና አንድ ሌላ ደ ጨምሬ ሄደ የሚል ቃል መሰረቱበት ሄደ ህ ህድ ህድ ለወንድ ሲሆን ለሴት ሲሆን ደግሞ ሂጅ፣ ለወንድ ሲሆን ህድ። በዚሁም ቋንቋውንም የቋንቋ ትርጉሙም የቃሉን ትርጉሙም እያያችሁ ሆ፣ ሆ፣ ሆድ፣ ሆድ፣ ሆድ በዛው ፊደላትን በትክክል ያላወቃችሁ ያላያችሁ ደግሞ ሀ ሁ ሂ ሀ ሄ ህ ሆ። ከዚያ በእያንዳንዱ ቃል ሀ ሀ እና ሁ ሁኜ ሂ ሂጂ ሀ ሀቅ ሄ ሄደ ህ ህድ ሆ ሆድ። ይህን ካየን በቀጣዩ ፊደል ደግሞ የተመሰረቱ ቃላት እናያለን። እናንተ ሳብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉን። ቀጣዩ ፊደል ለ ነው። ከሀ ቀጥሎ ያለው ፊደል ለ ነው። እንደምታዩት ለ ሉ ሊ ላ ሌ ል ሎ። በእያንዳንዱ ፊደላት ቃላት መስርጀባቸዋለሁ። እናንተ ቃሉንም እንደዚሁ ምን ማለት እንደሆነ እየተረዳችሁ እያንዳንዱን እንዴት ማንበብ እንደምትችሉ ተከታተሉ። ለ አለ ለ እዚያ ማ ለማ ለማ። ምን ይላል? ለማ። ስለዚህ ለማ ሚል ጽሁፍ፣ ሁለት ፊደል፣ እንደዚህ አድርጋችሁ ማንበብ ትችላላችሁ። ቀጣይ ፊደል ሉ ሉ ሉ ክ ሉ ክ። ከከቤት፣ ስድስተኛ ፊደሏን ክ የምትባል ፊደል አምጥቼ ከዚህ ያለ ደግሞ ከለ ሁለተኛ ፊደሉ ሉ ነው። ሉክ ሚል ሉክ ሚል ቃል መሰረትኩበት። ሊ ሊ ሊ ጥ ሊጥ ሊጥ ይኸው ሶስተኛ ፊደል ከለቤት ቤት ሊ የሚባለውና ከጠቤት ደግሞ ስድስተኛ ፊደል የሆነውን ጥ አምጥቼ ሊጥ ሚል ቃል መሰረትኩበት። ስለዚህ ቃል እንዴት እንደሚመሰረት የገባችሁ ይሆናል ብዬ አስባለሁ። ቀጥታ ፊደል ላ ላ ላ ም ላም ላም ላ። እዚህ አራተኛ ፊደሏ ላና ላ እና እዚህ ደግሞ ከእመቤት አምስተኛ ፊደሏን ም ጨምሬበት በላ በሚባለው ፊደል ላም ሚል ቃል መሰረቱበት። ላም ሌ ሌ ሌ ት ሌት ሌት ወይም ናይት የሚባለው ማለት ማታ ተብሎ የሚጠራው ሌት ሌት። ስለዚህ ቀጣይ ፊደል ደግሞ ል ል ል ብ ልብ። ይሄው ስድስተኛ ፊደሏ ብ እና ስድስተኛ ፊደሏ ል ሁለቶች ፊደሎች ትርጉም ያለው ቃል መሰረቱ። ልብ ሚል ልብ ወይም ሀርት ተብሎ የሚታወቀው በእንግሊዘኛው ልብ። ሎ ሎ ሎ ሚ ሎሚ ሎሚ። ስለዚህ ሰባተኛ ፊደሏ ከለቤት እና ሚ የሚለው ደግሞ ሦስተኛ ፊደሉን ከመቤት ሚ ሎሚ ሎሚ የሚል ቃል መሰረትኩ ማለት ነው። ሎሚ ወይም ሌመን ተብሎ የሚታወቀው በእንግሊዝኛው ሎሚ የሚል ቃል ትርጉም ያለው ቃል መሰረትኩ ማለት ነው። ስለዚህ እናንተ እያንዳንዱን ፊደላት በትክክል ቃሉን ታያላችሁ፣ እንዴት ቃል እንደሚመሰረት እና ማንበብ እንደሚቻል በዚሁ በትክክል እየተከታተላችሁ እስከ መጨረሻው ሳብስክራይብ አድርጉ፣ ቤተሰብ እንሁን። ቀጣዩ መ ከለቀጥሎ መ ይሁ ምም እንደዚህ ሰባቱን ፊደሎች አስቀምጫለሁ። ፊደሎቹን በትክክል ያላወቃችሁ በዚሁ ማየት ትችላላችሁ። መ፣ ሙ፣ ሚ፣ ማ፣ ሚ፣ ም፣ ሞ። ከዚህ በእያንዳንዱ ደግሞ ቃል ሲመሰረት መ መጣ መጣ መጣ ሙ ሙ ሙዝ ሙዝ ሙዝ ሙዝ ሙዝ፣ የሚባል የፍራፍሬ አይነት ትርጉም ያለው ቃል ሙዝ፣ ወይም በናና ተብሎ በእንግሊዝኛ የሚጠራው ማለት ነው። ሙዝ የሚል ቃል ከሙ መሰረጥበት። ሚ ሚ፣ ሚና ሚና ሚና፣ ማለት አስተዋጽኦ ወይም የሚያደርገው አስተዋጽኦ ለዚህ የሚያደርገው ነገር ማለት ነው። ሚና ትርጉም ያለው ቃል ነው። ይሄ ሚና በሚ የተመሰረተ ሚና ማ ማ ማር ማር ማር የንብ ማር ታውቃላችሁ። በዚሁም ቃሉን እንደዚሁ የተረዳችሁት ማር ወይም በእንግሊዝኛው ሆኔ ተብሎ የሚታወቀው ማር ማር በማ ማለት ነው። ስለዚህ ሁለቱም ፊደል በትክክል ማ እዚያ ደግሞ ር በአንድ ላይ ስትጠሯቸው ማር ማር ፈጠን ብላችሁ ስትጠሩት። ሜ ሜ ሜዳ ሜዳ ፈጠን ብላችሁ ስትጠሩት ደግሞ በትክክለኛ ስሙ ሜዳ ሜዳ ወይም ፊልድ ተብሎ የሚታወቀው ሜዳ የከብቶች ምናምን የሚውሉበት እንስሳ ሚውሉበት። ጸጥ ያለ ሳር ያበቀለ መሬት ማለት ነው። ሜዳ ሜዳ። ም ም ም ም ሳ ም ሳ ምሳ ምሳ። ይህም ትርጉም ያለው ቃል ነው የመሰረቱበት። ምሳ ምሳ በእንግሊዝኛው ላንች ተብሎ ይታወቃል። ወይ ምሳ ስድስት ሰዓት እስከ ሰባት ሰዓት የሚቀርብ የምግብ አይነት ነው። የተለመደ ምሳ ወይም እንግዲህ ከሶስቱ የምግብ ሰዓታት አንደኛው ምሳ ነው። ምሳ የመጨረሻው የቤተሰብ የሆነው ሞ ሞ ሞኝ ሞኝ ሞ ኝ ሁለት ፊደል ሞ ኝ አንድ ላይ ሞኝ ሞኝ ወይዝ ያልሆነ ወይም ብልጥ ያልሆነ ማለት ነው። ሞኝ ከዛ ወደ ቀጣዩ ቤተሰብ እንሄዳለን። እናንተ ሳብስክራይብ ላይክ አድርጉ፣ ሼር አድርጉ፣ ለአስተያየታችሁ ኮሜንት ጻፉ። ቀጣዩ ፊደል ሀ ወይም በሐመርዋ ሁለተኛው ሀ ናት። እናንተ በዛም በዚህም አድርጋችሁ ብትጽፉት ትርጉሙ ተመሳሳይ ነው፣ ግን በዚያውም የፊደሉን ቅርጽ እንዲጠቅማችሁ ብዬ አስቤ ነው እንጂ በዚህ ሀሊታው ሀ ብትጽፉት ያችኛዋን ሀ ተጠቅማችሁ ብትጽፉት እና በዚህ ብትጽፉት ትርጉሙ ይለያል ማለት አይደለም። ግን የፊደሉንም እንደዚሁ እንድታይዙት የፊደሉን ቅርጽም ብዬ ነው ያስቀመጡላችሁ በዚህ የተጻፈ የመጀመሪያው ሀ ሁ ሂ ሀ ሄ ህ እያንዳንዱ በዚህም በሰባቶቹን ፊደሎች ቃል መስርቼባቸዋለሁ። ትርጉም እንደሚሰጥ መስጠት የሚችል ቃል ነው። እያንዳንዱ ሀ ሀጅ ሀጅ፣ እንግዲህ በሙስሊሞች አስተምሩት የተማረ ሰው ነው። እንግዲህ ሀጅ ወይም ሂጅ ሀጅ። ሁለተኛው ሁ ሁ ሁን ን ሁና ን ከነ ቤተሰብ የሆነች ነ ከምትባለ ፊደል ስድስተኛው ፊደል ን ትባላለች። እዚያ ሁለቱን ና በአንድ ላይ አድርጌ ሁን የሚል ቃል መሰረቱበት። እንዴት እንደሚነበብ ታየታላችሁ። ሁ እዚያ ን በአንድ ላይ ሁን። ከዛ ሶስተኛው ፊደል ሂ በዚሁም ሂ ሂ ሂ ጂ የሚባል ፊደል በአንድ ላይ ሂጂ ሂጂ ሂጂ ሂጂ ሂጂ የሚል ቃል ተመሰረተበት፣ ማለት ነው። ቀጣዩ ሀ አራተኛው ፊደል ነው። ሀ ሀር ሀር፣ የክር አይነት ነው። ሀር ሀር ሀር ሀር ይሄ አራተኛ ፊደል ሃ እና ር የሚባል ሁለት ፊደሎችን በአንድ አድርጌ ሃር የሚል ትርጉም ያለው ቃል ተመሰረተበት ማለት ነው። ስለዚህ እንዴት እንደሚነበብ እናንተ ደግሞ የመጀመሪያውን ፊደል ሀ ያ ር ሃ ር ሃር ሃር። ሌላኛው ሄ አምስተኛ ፊደሉ ሄ በዚህ እንደዚሁ ቃል ተመሰርቶበታል። ሄ ሄ ሄሎ ሄሎ ሄሎ እንግዲህ ስልክ ሲደወል ሄሎ የተለመደ ነገር ነው። ለዚሁ ቃል ተመስርቶበታል። እንዴት እንደሚነበብ ታያላችሁ። ሄ እና ሎ የሚባለው ሰባተኛው የከለቤት የሆነው ቤተሰብ ሎ፣ ሄሎ። ከዚያ ህ ህ ህል ህል ህል የተለያዩ ጥራጥሬዎችን በአጠቃላይ ህል ይባላል። ህል እዚያ፣ ሰባተኛው ፊደል ሆ፣ ሆ፣ ሆ፣ ድ፣ ሆድ፣ ሆድ። ሆና ድ በአንድ ላይ ሆድ፣ ሆድ። ስለዚህ እያንዳንዳቸው እንደዚህ በዝግታ እየጠራችሁ ከዛ እንዴት እንደሚነበብና በዚያውም ደግሞ የእያንዳንዱን የፊደል ቅርጽ እስከ ሰባተኛ እስከ ሰባተኛ በትክክል ተጽፈዋል። እያንዳንዳቸውን እየመላለሳችሁ እዩ። ቀጣዩ ቃል የመሰረቱላችሁ ፊደል ወይም ቃል የመሰረቱበት ፊደል ሰ ነው። ይኸው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንግዲህ በእያንዳንዳችሁ እንደዚሁ ቃል ተመስርቷል ሰ ሰጠ ሱ ሱፍ ሲ ሲም ሳ ሳመ ሴ ሴት ስ ስም ሶ ሶል። እንደምታዩት እያንዳንዱ ሰ እና ጠ በአንድ ላይ ሁለቶቹ ፊደል ሰጠ የሚል ትርጉም ያለው ቃል መስርቼበታለሁ። ሱና ደግሞ ፍ አድርጌ በሱ ሱፍ ሚል ቃል መሰረቱበት። በሲ ደግሞ ሲም ሚል ቃል ተመሰረተበት። በሳ ሳና መ አንድ ላይ ሁለቱን በአንድ ሲሆኑ ሳ መ ሚል ድምጽ ወይም ቃል ይመሰረታል። በሲ ፊደል ደግሞ ሴና ት ሁለቶች በአንድ ላይ ሆኖ ሴት የሚል ቃል ተመሰረተበት ማለት ነው። በስ ፊደል ደግሞ ስና ሚል በሁለቱ ስም ሚል ሁለቶች ፊደሎች ስም ሚል ቃል መሰረቱ በሶ ደግሞ ሶ እና ል ሶል ሚል ቃል መሰረቱኝ። ስለዚህ በዛሬ ዝግጅታችን ከዚህ ጋር እናጠናቃለን። በቀጣዩ ዝግጅታችን ሌላ በሌላ ፊደሎች እንደዚሁ ተመሳሳይ ቃላትን እና በዚሁ ስርዓት እናንተን በሚመችና በሚመጥን መንገድ እያዘጋጀን የምናቀርብላችሁ ይሆናል። ቀጣዩ ዝግጅት እንዳያልፋችሁ ግን ያው ሳብስክራይብ ማድረግ እንዳትረሱ። እንግዲህ እያንዳንዱ እንደዚህ ውይይቱ እስከ መጨረሻው፣ ሰላም ሁኑ።